በጣም እየተናገርኩ እንዲከፉ ሞኝ እኮ። የሚገርም ብዙ ሰዎች የማትጠብቃቸው ሰዎች ከጎን ያሉ እና ይገርመኛል። አንዳንዴ አይ ብዙም እኮ ያንቺ ክፋት ምላስ ነው እንጂ ጥሩ አይደለም። በምላስም ሰው መስበር ጥሩ አይደለም። ባይዘው ለምን መስል እኔ እዚህ ሚዲያ ላይ ነው እንጂ ቲክቶክዬ፣ እዚህ ሚዲያ ላይ ነው እንጂ ላይፌ፣ በጣም በጥንቃቄ ነው የምኖረው። ለምን እናንተን አሳስታለሁ? ገባ በጥንቃቄ ነው የምኖረው። ላይፍ በጥንቃቄ ካልኖርክ ማለት ነው የራሴን ላይፍ በጥንቃቄ እየኖርኩ እዚህ ጋር ግን የማሳየው ነገር የውሸት ነው። ይሄን ልንገርህ፣ ውሸት እኮ ነው። ማንም እኮ እንደዚህ እንደሚዲያ እኮ ማንም ምድር ላይ አይኖርም እኮ። ኢሮፕ ላይ እንደዚህ የለም። ስራ ቦታ ቢሆን አንገትህን ደፍተ ነው፣ ተለማምጠ ነው፣ እሺ ብለ ነው፣ ታዘ ነው እንዲሁም ያኔን ለማካካት ነው መሰለኝ ሰው ሚዲያ ላይ ወጥቶ እንደዚህ የሚያወራው እውነት ያስብላል እኮ አንዳንዴ፣ እኮ ያስብ እውነትን እኮ ነው አንተ። የእሱም ንዴት የሆን እንዲ አንዳንዴ እንደዛ የሚያስቸውን ዝም ብለን ሰውን የምንሳደበው ምንም የምንለው ፈጣሪ ጠብቀን ብቻ ስትረስ ነው ብለሃል ቅድም። እኔ የሚገርም ነገር ማለት ነው ፀባይ ከሌለ ስራ ራሱ አታገኝም። ፀባይን አሳምሬ ዝቅ ብዬ ነው የምኖረው። ጌታን ስላለ ስለሌለ እንደዛ የሚባል ነገር የለም። ህግ አክብሪ፣ ግን ኢትዮጵያ ያሉትን ማለት ነው ህግ እንዳታከብሩ እያልኩኝ ይሄ ሆን ተብሎ ይሄ ጠላትነት ነው። ለዚህ ይሄንን እኔ እንትን አለለም። ለምን ይሄን ራሱ ማካሄድ ጥሩ አይደለም። እና እኔ ከምንም የለውበት ኔናት እንዴ እዚህ ጋር የውሸት ላይቭ በቃ እንደ እንዴ የኔ ጌታ ደም እየከፈው እንትን እያልኩ በዛ ላይ ዝቅ ከፍ ብዬ እየኖርኩኝ ከዛ ብሬን በስነስርዓቱ ገቤን በስነስርዓቱ ነው የምጠቀምበት። እንደዛ እያደረኩኝ እናንተን ግን በቃ የተለያየ ነገር እንትን እያልኩኝ አክት ምናምን ምናምን እያርጉ የውሸት ላይፍ ነው ነው፣ ጥሩ አይደለም። ለምን እናንተ ገና ሰርታችሁ ወይ እድለኛ ኮናት እንደዚህ ሆና ነው ምናምን እንዲሚገኝ ይመስላቸዋል። ለዚህ ነው ወጣቶች አሁን ተስፋ ብዙ ብዙ ተስፋ ያላቸው ልጆች የሉም ስታወራቸው ምንድን ነው የሚሉት? በቃ እንደዚህ ባደርግ እንደዚህ በአንዴ እንደዚህ የሆነ በአየር የሚመጣ ይመስላቸዋል። ትዕግስት በትዕግስት ነው የሚመጣው። እና ባይዘዌ ቲክቶክ ላይ ጥሩ ሰዎችንም ታገኝበታለን። በእውነት ያንን ያህል ደግሞ ያው ለቀልድ ለምናምን ስለሆነ የሚፈልጉት ይሄንን ማለት ነው እንትን ይላል እንጂ በጣም ጥሩ ሰዎችም አሉ። ባይዘዌ የማትጠብቃቸው ሰዎች ታገኛለን። በጣም በጣም የሚያወሩት እንጂ ሁለተኛ ይ እሱ እንኳን ተው እባክህ። ለራሳችን ሳንሆን ለህዝብ፣ መጀመሪያ እኮ ሰው ለራሱ ሆኖ ገብቷል። ለራሱ የሆነ ደግሞ ለህዝብ ደግሞ እንዴት ነው የሚሆነው መሰለ በመልካም ነገር ነው የሚገለጸው እንጂ በእንደዚህ በመበለቃቀጥ አይደለም፣ አይመስለም። ምንድነው የጻፉብሽ? ወርቄ ተደባደበ ጉማርሽ። ማነው እሱ? እንጃላቸው። አያገባንም፣ እኛ ስለሰው ተወው። ስለነሱ ተዋቸው፣ እዛው ይጨርሳል። እኛ ምንም አይመለከተንም። ቅድም ስትጽፍ አላየም። ሴትዮዋ ቅድም እየጻፈች ነበር።

አልመስልም ናኮ ምን ማለት ነው? ገና ባለፈው ሳምንት የተነሳውት ደግሞ ሰው እዚህ ላይ አንስቶ ልኮልኝ የዛሬ ሳምንት ምንድን ምን ለምን እንደዛ አልከኝ? አይ ሰርግ ምንበላለን ገና አለ። አዎ ሰርግ ችግር የለው ትበላለን። የት ነው ያለው? የት ሀገር ነው ጀርመን <rium> ነው? ሰርግ አልወድም፣ በጣም ነው የምጠላው። ከድሮ ጀምሮ ይሄ ሰርግ ምናምን መደገስ ምናምን አልወድም አልወድም። ለምን እንደሆነ አላውቅም። በሰርግ ማግባት ምናምን አልወድም። ግን ያው የዛሬ ሳምንት ነው ይሄንን የተነሳሁት፣ እዚህ ላይ እየጨፈርኩ አንዱ አንስቶ ላከልኝ። እንትኑ እንዴት ነው የሚደረገው እያልኩኝ። ይሄ ምንድነው የሚባለው? ልብሱ በጣም ያምራል። የሚገርምህ ነገር ከባህር ዳር ልከውልኝ በጣም ነው ደስ ያለኝ። ቅዳሜ ፕሮግራም አለኝ ፕሮግራም አለኝ እና እንትን ምንድን ነው ስደተኞች ምናምን የሆነ የተለያየ ነገር እንትን የሚያደርጉት በመስሪያ ቤት መስሪያ ቤቱ እንትን የሚላቸው አለና እዛ እንትናቸው ላይ እዛ ፕሮግራማቸው ላይ ይገኛለው እና ማለት ነው። ሊቭ እገባላቸዋለሁ። ፀጉሬን የሚሰራኝ ሰው ፈልጌ ነበረ አላገኘውም። እስቲ ነገ ሞክራለሁ። ከጌታ ጋር ሹሩባ መሰራት ፈልጌ ነበረ እንትን እንደ ክፍለ ሀገር ማለት ነው። ካገኘው ይሰራሉ። ካላገኘው ግን እንደዚሁ አስይዘዋለሁ። ምናልከኝ አሳያቸዋለሁ። ሊቭ እገባላቸዋለሁ። እሺ እንደዚህ ነው ለብሽ የምሄደው ብያለሁ እና ከርቀት እንትን እንዲቆመሽ ምናምን ተቀረጭልኝ ስላሉኝ ብዙ ሰዎች ማለት ነው፣ ከመኪናዬ ምናምን ስወርድ ማለት ነው አንዱ ልጅ ቀረጸኝ ለው እና መቼም እንደው ተቀርጬ እለቅላቸዋለሁ። እሺ፣ ቅዳሜ ደግሞ ከሰዓት ላይ ጠብቁ፣ ከጌታ ጋር የነገሰ ነገ ቀኑን ሙሉ ነው የምሰራው፣ የሚገርም ጥግረራ ምንድን ነው የምትሰራው? ጀርመን ስራ ረበስ ማንተ አርበለታ ማለት ነው ወደ ሶስት መቶ ነው አራት መቶ ሁለት ኮንቴነር ማለት ነው የሚገርምህ፣ ኮንቴነር ባዶ ኮንቴነር ጭኜ ማለት ነው ሰው የለም ነበር። አለቃዬ ራሱ በጣም ነው የተገረመብኝ። ብቻዬን አልኩ ብቻዬን። ሶስት መቶ ሀምሳ ምናምን ግራም ይሆናል የጫንኩት፣ በመዳበሪያ የሆነ ነገር እዛ ውስጥ መዘርገፍ ማለት ነው ከዛ በጣም ብዙ ነው አለኝ። ታውቃለህ፣ በጣም ብዙ ነው ልጆች ቀርተው ማለት ነው ወንዶቹ፣ እንጂ ከሁለት ሰው ጋር ምናምን ነው የምትላከው። ያው ግዴታ አንተም ትጭናለ። እኛ ጋር እንደዚህ እንትን የለም። ይሄ ዝም ብለህ ሹፌር ስለሆንክ ብቻ መንዳት የለም። ኧረ ከባድ ነው የእኔ ጌታ። እዚህ የሆነ ስራ የሚያጣለ ብለን ነው እንትን የምንለው እና ግን ያው እኔ ሁለት ዓመት ሰሮ ይበቃኛል። ሁለት ዓመት ሊሞላኝ ነው። አሁን ሌላ ነገር እቀይራለሁ። ምንድን ነው የምትሰራው? ቲክቶክዬ። እኔም ያው ኦልሞስት ተመሳሳይ ነው። ምንድን ነው የምትሰራው? እንትን ነክ፣ ይሄ ምንድን ነው የሚባለው? እንደኔ ዲልቨሪ አይደለም መቼም። የኔ እንትን ነው እቃ ምናምን ትጭናለህ ታወርዳለህ ምናምን። አይደለም አይደለም። እኔ እኮ ወንድ ናት ነው ነው የሚሉኝ። አንዳንዴ ይበታ የወንድ ነው ይላል። ወንዶቹ ራሱ ልግመኞች ልግመኞች፣ አንዳንድ ሰዎች ወይ ወይ ወይ ተቃጠልኩልህ። ግን ፈጣሪ ይመስገን በትዕግስት ጨረስኩኝ። ምን አልከኝ የእኔ ጌታ? ምንድን ናቸው ማለት ሆነ ማለት ነው። በቃ ኮዱን በደንብ እንትን ካልክ ምንም ልዩነት የለው ቋንቋው ላይ ትኩረት አድርገ እንትን አለ ማለት ነው። አንዴ ብትወርቅ ራሱ ተስፋ እንዳትቆርጡ ሁለቴም ሶስቴም አንዳንዶቹ ያልፋሉ በሶስተኛው ከስንት ነው የምትፈተኑት አርባ ነው አይደል አዎ አርባ ለዚህ በደንብ ትኩረት ሰተክ ሚዲያ አጠፋፍተክ ማለት ነው እኔ አሁን የሆነ የሆነ ነገር ልሰራ ስል ትኩረቴን ሰብስቤ ነው ገብቷል የሆነ ነገር ምሰራውና ትኩረትን ሰብስበክ ማለት ነው ይሄ ሚዲያ ቤተሰብ ምናምን ጥፍትፍት አድርገህ ሶስት ወር ስድስት ወር የምትማር ከሆነ ልክ ጨርሰህ መምጣት ነው። መጎበዝ መጎበዝ ነው ያለ። በዚህ ሀገር ካልጎበዝ ውጭ ሀገር ላይ የኔ ጌታ መጨረሻህ አያምርም። ሶስት ምናምን ከሌለብክ ደግሞ አንዴ ስራ ምናምን ደህና ስራ ከያዝክ በቃ ምንም አያስፈልግ። ራስህን ከጠበቅክ ምን ካልክ ይቀባበሉሃል የኔ ጌታ። በዚህ አሁን የምትሰራው ምንድን ነው? አሁን የሰራ ኖርማል ሮፕ ላይ የፈለገውን ስራ ዋናው ስራ መኖሩ ነው ባይዘው ነው እሱማ ትምህርት ነገር የሚያለው ጎበዝ ተማር ምን ችግር የለ ትደርስበታል ኔ ጌታ እስኪ ሰለችግ ስራ እንደሆነ አያልቅም ዋናው ጤና ግን ስራ እንዳትንቅ ያገኘውን ስራ እንዴታ! ነው እንዴ? ከከፍተኛ ደሞዝ ያለው ማለት ነው። ምንኛው አደባቢ ሆን እዚህ መጥተብት ያማርጣሉ። እና እኔ አንዳንዴ እስቃለሁ። ስንት አመት ፈረንሳይ? ስምንት አመት ማለት ፈረንሳይን ካወቅኩኝ ስምንት አመት። ግን ያው ገባ ወጣ እያልኩ ነው። እሄዳለሁ ወደ ኢትዮጵያ ምናምን እዚህ አልኖርኩም። ብዙ ምንም የማውቀው ነገር የለም። አሁን ነው ያወቅኩት። አሁን በቃ ከትግራይ ጦርነት በኋላ መጣሁ መጣሁ በቃ እዚሁ ቀረሁ። እዛም ስራ ምናምን ነበረኝ ትቼ በቃ ቀጥ ብዬ እንትን እያለሁ ኑሮዬን እዚህ አደረኩት ማለት ነው እንጂ በፊት ኢትዮጵያ ነው ኑሮዬ። አንተ የት ሀገር ልጅ ነህ እኮ? ኢትዮጵያ ሆነ የት የት ሰፈር ልጅ ነህ? አምቦ ነበረ ታውቃለህ። የእኔ ሰፈር ልጅ ነህ እን የሆነ ነገር ተጠራጠርኩ ታውቃለህ። ማለት ቅድም እንትን አልኩኝና ማለት ነው ልልህ ነበር። አንተማ የእኔ ሰፈር ልጅ ነህ ልልህ ነበር። አምቦ በጣም ነበረ የምመላለሰው የሚገርም አምቦ በጣም ነው የምወዳት። አይደለም እኔ አዲስ አበባ እያለሁ ራሱ እንትን እላለሁ እመላለሳለሁ። እንትን ነበረ የንግድ መኪናዎች ነበሩ አሰራ ነበር። እንትን አይሩፋይናማው ምናምን የመጀመሪያ ጊዜ ያስገባውት እኔ ነኝ እዛ ታውቃለህ። አይሩፋይናማ የመናኸሪያ ልጆች በብዛት ያውቁኛል። ባይቶ እና አሰራ ነበረ በእንትን በቡራዩ እንትን ማለት ነው ያው ንግድ ፍቃድ እንትን የምታወጣው በቡራዩ ነው እና የንግድ እንትን ማለት ነው ለቀምት ድረስ ምናምን እንትን ወለጋ እንትን የሚል ደርሶ የሚመጣ መኪና ምናምን እንትን ተነስቶ እንትን ነው እኮ ያው ስራ ስራ አሰራ ነበር። ቀጥሬ ነው ማሰራው እና አንዳንዴ አብሬያቸው ሄዳለሁ። እና ግን አምቦ ቢያንስ በሳምንት ሁለቴ ሶስቴ አምቦን ሳረቅ እኔ አላድርም። የሚገርም ለምን ብትል እንትን ዲፎርዲዎች እንዳለ አምቦ መስመር ነበር የሚሰሩት እና

አብሮ በመስራት ማለት ነው። ከዛ እሱን አቋርጬ ቶሎ ቶሎ የሆነ የሚቋረጡን አቋረጥኩ መውጣውን ወጣው የተበላሁትንም ተበላሁ የተውኩትንም ተውኩኝ። በቃ ስራ ማብዛት ጥሩ አይደለም። አንድ ስራ እንትን ማድረግ ነው እንጂ እኔ በየቦታው አበዛውና ጠወስኩኝ። የሚገርም ኢትዮጵያ ዲያስፖራ ከብዬ ገብቼ ድሃቡራ ሆኜ ወጣሁ። ይሁን ለበጎ ያኔ ዲያስፖራ ተብሎ እንትን ይባላል ነበር። እና ዲያስፖራ ተብሎ ብድር ምናምን ይሰጣል ነበር። በዛ ነው የገባሁት። እና ያኔ የዲያስፖራ ስብሰባ ላይ ምናምን ተገኝቼ ምናምን፣ ከዛ ብድር ምናምን ይፈቀድላል፣ ግማሽ ፐርሰንት እንትን ካልክ ማለት ነው። እና በዛ ነው የተነሳሁት ለልፈልጌ ነው እዛ በቃ ግን በየቦታው ስራ በዛው ገባ መቶ ሀምሳ ምናምን ሰራተኞች ነበሩ በጠቅላላ ማለት ነው። መቶ ሀምሳ ከእንትን ብዙ ነገር ነው የምሰራው። ከአንድ አምስት ሆነ። እስካሁንማ ቀጥለሽ ቢሆን ያው በቃ። ኖ ኖ ኖ፣ ኢኮኖሚ የሚባል ነገር አላ መቀጠል እኮ ብቻ አይደለም እኮ ኢኮኖሚ የሚባል ነገር አለ። የሆነ ሰዓት ላይ ጸጥ አለ ስራ ሞተ ገባ። ያኔ ነው እኮ እንትን የተመታሁት። እና ኖ ኖ ኖ አይደለም ሳይሆን ያ ሀገሪቷ ላይ ጦርነት ምናምን መጣ፣ እንቅስቃሴዎች ቢዝነስ ምናምን እየሞተ ሲመጣ ምን ሲል በቃ፣ ከዛ እኔ አንዳንዶች አንዳንዶቹም ገብተዋል ስራ። ዝም ብሎ ከሌለ ከራስክ ነው ደሞዝ የምትከፍለው። እና በተወሰነ ጊዜ ከራስ የከፈልኩ ምናምን እና አየውኝ። ከዛ እንትን አልኩኝ፣ ታውቃለህ። ግማሹን ማቋረጥ ጀመርኩኝ። ለሼር የነበረውን ወደ ማቆም ሄድኩኝ። ከዛ ምተውን ተውኩላቸው በቃ እያልኩ እያልኩ እያልኩ እያጸደው እያጸደው ወደ መጨረሻ ላይ ስደርስ በቃ አምቦ ያው ንግድ የመኪና ንግድ ነበረ። ያው እንግዲህ የመኪና እንትን እንትን ማለት ነው መስመር የመስመር መስመር መስመር የሚወጡ መኪናዎች ስለነበሩ እና በቃ የሚገዙኝን ሰዎች እንትን አልኩ፣ ሸጥኩ የምንሸጠውን ሸጥኩኝ፣ እንትን የምለውን እንትን አልኩኝ። በቃ ወጣኖ ኖ መግባት እንኳን አሁን ላይ መግባት ብዙ አላስብም። ምንም እንትን የለኝም። ገና ልጄም ሰባት አመቷ ስለሆነ ትደግ፣ በቃ አንድ ቦታ ትደግ። እዛ እዛ ማለት ለልጆች ጥሩ አይደለም እና አሁን ለእሷ ሳስበው ገብተዋል ሁለት ቦታ እንትን ማለት ጥሩ አይደለም። ከዛ ራሱ አምጥቻት እዚህ ማለት ነው ስትመጣ አንድ አመት ምናምን ወደ ሁለት አመቷ እየሄደች ነበረ እና እዚህ ስትመጣ ባለፈው ያቋታል ሚዲያ ላይ ያብ ስራ ማለት ነው በባ እንትን በቃ እንትን አይደለችም። የሆነ ልጅ አንድ ቦታ ነው ማደግ ወደዚህ ወደዛ ስታረግ እንትን ይላል እና የሆነ ስራ ራሱ ተረጋግተ ሲሆን እንጂ እንደ በፊቱ ፋውል አልሰራ ያኔ ፋውል ሰርቻለሁ። ገባ። የአሁኑ እሬቻ ኢትዮጵያ ነበር ማከብረው ብዬ ነበር። በጣም በጣም በጣም እንትማል በጣም በቃ ኢትዮጵያ መሄድ በጣም ፈልጌ ነበር። ጌታን ነው የምላቸው። ከኢትዮጵያ ሄጄ በቃ ሽር ምናምን ብዬ በቃ አላርለ ገብተዋል። የዓመት እረፍት ምናምን ስድስት ሳምንት አለ። ታውቃለህ አንተ መቼም። እና እንደዚህ ባለፈው ጣሊያን ነበር የሄድኩት። በቃ አሁን ሰረስኩት። አሁን ወይ ቱርክ ሄዳለሁ ወይ ደግሞ ሌላ ቦታ ሄዳለሁ። ከልጄ ጋር ሀያ ስድስት ቀን ተከታታይ ነው የምሰጣችሁ። ሀያ ስድስት ቀን ነው፣ አይ ሀያ ስድስት ሳምንት ሀያ ስድስት ሳምንት ማለት ኖ፣ ስድስት ሳምንት። ሀያ ስድስት ሳምንት አልኩ። ሀያ ስድስት ሳምንት እኮ በጣም ብዙ። ስድስት ሳምንት ስድስት፣ ሁለት ወር ከምናምን ነው። ለገና አንድ ሳምንት ወስጃለሁ። ለገና አንድ ሳምንት ወስጃለሁ፣ ሁለት ሳምንት ነው። ሁለት ሳምንት ወስጄ እዚህ ቲክቶክ ላይ ስለፈልፍ ነበረ። አስበው እንግዲህ ሳንቲም ብላ ለማውጣት ብዬ እዚህ ችግር እፈጥራለሁ ከዛ ደግሞ ለሆነ ጊዜ እንትን አልኩኝ አሁን የሚቀረኝ ወደ አራት ሳምንት ምናምን ይቀረኛል አብሪል ላይ ደግሞ አንድ ሳምንት ነው ሁለት ሳምንት አለኝ ረፍት ወስጃለሁ የሆነ የምሰራው ስራ አለኝ ለዚህ ገባ ያው እንግዲህ ፈጣሪ ያውቃል እንደዛ አድርጌ እንጂ እረፍቴን ሳልወስድ ወደ አራት ሳምንት አምስት ሳምንት ማለት ነው፣ ኢትዮጵያ ደርሼ ልመጣ ነበረ። ገባ ብዙ ነገር እሰራለሁ ብዬ ነበረ። ያው እግዚአብሔር አልፈቀደ። ኦሻኔእኔ እንግዲህ አልዳፈርም። አሁን አልገባም፣ እኔ አሁን አልገባም፣ አልገባም፣ ይቅርብኝ። ወደ ሌላ ሌላ ሀገሮች ባይሻላል፣ ቱርክ ምናምን፣ ካይሮ ምናምን ምናምን እንደዛ ነው ያሰብኩትና ከጌታ ጋር ቀብተዋል ። ባለፈው ራሱ ጣሊያን ሄጄ በጣም ተደስቼ ነው የመጣሁት። ሶስት ሳምንት ነው ምናምን በጣም ደስ ይላል። በቃ የሆነው ወጣ ብዬ መጣለሁ፣ ምንም እንትን አይልም። እና ጣሊያን ነው ጣሊያን ሄጄ ባለፈው፣ በጣም ደስ በስማ በጣም አረ በጣም ደስ ይላል። እንዳፍታ ምን ያደርገኛል አልኩ። የተነሳሁት ፎቶ ራሱ በቃ የቤተ መንግስት ልጅ መስዬን። እንዴ አንዱ አንዶ ምንትን ሰርታኝ ሜካፕ ምናን የፖሊስ ልብስ ለ ይሄ ቤት ውስጥ ነው እንዴ ዘና ብዬ። ወይኔ መቼም ማረሳውም ወይ የጣሊያንን ማረሳም። ቲክቶክ ብቻ ባለመዝጋት ይቆጫለሁ እንጂ ኖርማሊ ችግር የለ። አሁን ከዚህ በኋላ እረፍት ሴር ቲክቶክ የለ ምን የለ። ጀርመን ሶስቴ መጥቻለሁ፣ ሶስቴም ማለት ነው ሁለቴ አዝኜ ነው የተመለስኩት። አንደኛው ግን እንትን ይሄ የቢራ ፌስቲቫል ታውቃለህ? ኦክቶበር ፌስት፣ ኦክቶበር ላይ ነው ምን ላይ ነው? እሱ ነገር ነው የሆነ የቢራ ቢራ ይሄ ቢራ እየጠጡ እያሉ የሚጨፍሩት። ጀርመናዊ ነበረ የጋበዘኝ። ነው ነው ሱፍ ጋርድ ነው ምናምን ይባላል። ግን እኔ ሰውየው ነው የወሰደ። ከዛ ሚገርምክ ማለት ነው ያኔ ተደስቼ ነው የተመለሰው። የቢራ ፌስቲቫል ላይ ነው ኦክቶበር ላይ ፌስት ነው። አዎ እኮ ኦክቶበር ላይ ትክክል። የኦክቶበር ትዝ ይለኛል። ከዛን አልኩ በቃ ዘንሃ ብዬ ምናምን የቢራ ፌስት፣ ያን በትልቅ ጃንቧቸው እየጠጡ እኔ ከነጮቹ ጋልኩ እየጠጣው። ከዛ ከላይ ምን እንደሆንኩ ልንገር፣ ከላይ ማለት ነው ከላይ በገመድ እንዲወደታች ይለቀቃሉ። ካሌ ኳልኩኝ ቀዝቃዝ አይደለ ጠጥቼ ጠጥቼ ማለት ነው። ከላይ ልቅቅ ሲያደርጉ ሻታ ይንለቀቁት አልኩ በስማም ከዛ በኋላ ብሞት ማለት ነው ይሄ ከላይ ይሄ እንደዚህ መለቀቅ ምናምን ምናምን ብሞት ብሞትጫታዙጫታ በስ በገመድ እንደዚህ እንዲ ውርውር ነው የሚያደርጉ ነፍስክ ጠፈት ነው ምትለው ራሴን ሳትኩኝ። በቃ ሻታ ታች የጠጣሁትን እንዳለ ቢራ ላይ ለቀቅኩት። ከዛ በቃ እንትን ተብዬ ተቀስቅሼ ነው የተነሳሁት። እራሴን ሳትሁኝ ማለት እራቀኝ ምድሩ ሰማያዊው እና እሱን አስታውሳለሁ። የመጀመሪያ ጊዜ ሄድኩ ጀርመን፣ ከዛ ሁለተኛ ሰው ለጠየቅ ሄድኩኝ፣ ሶስተኛ በራሴ ጉዳይ ሄድኩኝ። ሁለቱን በጣም አዝኜን የተመለስኩት። አሁን አራተኛ ከሄድኩ ምን ሁኜ እንደምመለስ አላውቅም። እና ጀርመን ብዙ ጀርመን ምንም አልሰራም ገባ አይ የሆነ ጓደኞች ምናምን እንደዚህ ኖ፣ ጓደኞች ምናምን ብዙም የለኝም። ግን ጀርመን ማለት ብቻሽንም ደብሻለ፣ ያው ከሰው ጋር ብኝ ሌላ ሀገር ሄዶ ማየት ነው እንጂ አንድ ቦታ ሁለት ሶስት የመመላለስም ጥሩ አይደለም። ሌላ ሌላ ቦታ መሄድ እግዚአብሔር ሲፈቅድ፣ ኢትዮጵያ በስነ ስርዓት እየተመላለስኩ እንትን እላለሁ። እየተዝናና እወጣለሁ፣ ወደፊት ጌታ ሲፈቅድ። ከለበለዛ ግን እራሴን ለችግር አላጋለጠም ይቻላል። ስራዬን እየሰራሁ እንደሱ ሳይሆን ኖ እኔ ሚዲያ ላይ በጣም እንደዚህ ብለ አትናቅ። ለምን መሰለህ? አሁን ሰው ምንም አይመጣም እያለ ነው እየሞተ ያለው። ገብቷል? ጥሩ አይደለም። እንትን ማለት አለብህ፣ ራስ መጠበቅም አለብህ፣ መጠንቀቅም አለብህ። ህይወት ካለ ጥንቃቄ ፈቀቅ አይልም። ጥንቃቄ፣ ጥሩን መናቅ አያስፈልግም። ገባ? ሰዎች ሲዝቱብህ ምን ሲሉብህ ማለት ነው፣ እንትን ማለት አለብህ፣ መጠንቀቅ አለብህ። ገባ? እንዲያጫሉ እኮ ምንም አይመጣም ብሎ እኮ ነው የሞተው። ያኔ እኮ ተው እየተባለ እኛ ራሱ ምን ይመጣል እያልን እኮ ነው፣ ምን ሆነ ነው ማን ይነኳል ምናምን። ገባ? እንደዚህ ጥሩ አይደለም። እኔ በሱ ተምሬያለሁ፣ እና እንደዚህ እንትን አለለ እንዲህ አልዳፈርም። ይመጣልንም አይመጣም መያዝ ነው ገባህ፣ እግዚአብሔር ስንጠብቅ እግዚአብሔር ከሰማይ ወርዶ አይጠብቅም። አንተም ራስን በመጠበቅ መተባበር አለብህ አይደለ? እንደ የምታውቂው ካለው ኖ ኖ ኖ ኖ እዚህ ሚዲያ ላይ እኔ በተለያየ ጉዳይ እገባለሁ፣ በማገባኝ ነገር እገባለሁ፣ የተለያየ ነገር እንትን እላለሁ፣ ብዙ ሰው አስቀይማለሁ፣ እልህ እያያዛለሁ። ማቃቸው ሰዎች አሉ ማላቃቸውም አሉ ገብተዋል። ለምን ራስን ለጥቃት ታጋልጣለ? ቢያንስ እኮ እንዴ ሁለት መቶ ፎሎወር ያለኝ ቲክቶክ ነበረኝ እኮ አዘግተውብኝ ነው እንጂ፣ አስበው አሁን ራሱ ስንት ነው ያለው? ሰባ ምናምን እንዴ! ብዙ ሰው የሆነ ሰው ቢያይኝ ያቀኛል። የተናደደብኝ ሰው ሊኖር ይችላል። እና ለሰዎች ፈተና መሆኑም ጥሩ አይደለም። የውስጥን የምታውቀው ለወደፊት ግን እንደዚህ አይነት እንትን ውስጥ ላለመግባት መሞከር ነው። ኖ ኖ ኖ እኔ ከዚህ በኋላ አልገባም። አንደኛ አይሉ ምን አለ መሰለ፣ አንደኛ እያወክ ነው የምትሄደው የሚዲያ ነገር መጀመሪያ። በማወቅም ባለማወቅም ትሰራለ። እንደዚህ አይነት የሆነ ጥልቅ ያለ ነገር ውስጥ እገባለሁ ብዬ አይደለም የመጣሁት። መጀመሪያ ስመጣ ገባ በቃ ነገሩ ወደማይፈለግበት ቦታ ሄደና፣ ራስህን መጥፎ ለማድረግ እኔ የሌለኝን ካራክተር ነው እዚህ ጋር ስጫወት የነበረውና በቃ የሌለኝን ካራክተር ለማምጣት ማለት ልክ ሚዲያውን ስከፍቶ የሌለኝን ካራክተር አመጣለሁ። ልክ እንደ ክፉ መሆን ካለብኝ እንደ ክፉ ሆናለሁ። እና ሄደ ጡር አይደል አንድ ከስራ መጥቼ ደክሞኝ ምን ብሎኝ ምናምን ደም ተፍቼ እዛ መጥቼ እዚህ ጋር ደግሞ ሌሎቹን ደም ትፉ ማለትም ጥሩ አይደለም። ለዚህ ለሌሎቹ ያው እንግዲህ እያወቁ ሲመጡ ተዋሉ ብዬ አስባለሁ። በተረፈው ግን ቢዝነሳቸው የሆነው ያው እንግዲህ እነሱ ገንዘባቸው ያወጣቸዋል። እኔ ማን ያወጣኛል? ኔ ጌታ አምቦ ሆነ ኖርማሊ ሙስሊም ብዙ አይደለም አምቦ እኮ ይሄ ምንድን ነው የሚባለው እንደዚህ ሜዳሊያ ዋ ሜዳሊያ ይሸለማሉ እና ደስ ይላቸዋል። በቃ ኮምፕሊኬሽን የእንትን የጂምናስቲክ ማለት ነው። ርስ ማልቅም ወሬ ማያልቅም እዚህ ምን አቃጠለሽ አሉኝ እኮ እዛ አሁን ባለፈው እኮ ቀጠል ድብን ብዬ ማለት ነው። ከዛ በስማም ወይ በስማም ርር ነው እኮ አንዳንዴ ሰው እንዴት እንደዚህ ያስባል ብለ ርር ትላለ ብተ በቃ ይሆናል አላርለ በቃ የማትፈልገው ነገር ሲሆን ምናምን ውይ በስመአም አንተ፣ እኔ እኮ ልክ እንደንትን ነው ከማየው፣ ታውቃለህ። አሁን በባለፈውን እኔ ጨጓሬ ድብን በስመአም አልቅሼ ልሞት አልኩ። ውይ እነ ጂጂ የሰሩት እኮ እንትና ማን ነው፣ ሙባረክ እና ጂጂ። ውይ ኦሮሞነቴ እንድጠላ እኮ ነው ያደረጉት። እና ግን ያው ፈጣሪ ይመስገን ለበጎ ነው። ከዛ በኋላ ተማርኩበት በቃ እኔ ከኢትዮጵያ ቤተሰብ ሁሉ ነው። በስመ አብ ደውሎ የተቆጣኝ፣ በስመ አብ፣ በስመ አብ። እኔ የማናገሩኝ ሁሉ ቤተሰቦቼ ናቸው፣ ያናገሩኝ ከገጠር ሳይቀር ማለት ነው። እንደው በወርቄ አጥንት ይሆንብሽ ምናምን ሲሉኝ፣ የኔ እናት እኔ በጣም ነው የምወዳት። እኔ እንትን አሳዳጊን እጅግ በጣም ማለት ነው ሁሉም፣ ብቻ ይሄ ነው ላለው